ሰላም ጤና ስጥልን፣ የቻናላችን ቤተሰቦች ለሰዓቱ የደረሱልንን መረጃዎች ይዘናል። አሁን ወደ መረጃዎቻችን አለፍን። መልካም ጊዜ። በብዙሃኑ ዘንድ ትግራይን ከህወሓት ሽማግሌዎች ሴራ ያወጣታል ተብሎ የሚታሰበው ስምረት ፓርቲ ነገ መግለጫ ሊሰጥ መሆኑ ታውቋል። ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ ሊሰጥ መሆኑ ነው የተሰማው። በነ አቶ ጌታቸው ረዳ የተመሰረተውና ከምርጫ ቦርድ ቅድመ እውቅና የተሰጠው ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ እንደሚሰጥ አስታውቋል። ፓርቲው ለመንግስት መገናኛ ብዙሃን በላከው ጥሪ እንዳስታወቀው መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎችም የፓርቲው አመራሮች መሆናቸውን ነው የገለጸው። መግለጫው ግንቦት 23 ቀን በሸራተን አዲስ ሆቴል እንደሚሰጥ ለመረዳት የተቻለ ሲሆን ስምረት ፓርቲ በተጨማሪም በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ላሉ ሚዲያዎች የጥሪ ደብዳቤ መላኩም ታውቋል። ክልሉ የታገቱት መኪኖች እንዲለቀቁ መጠየቁ ታውቋል። ወደ ትግራይ ይጓዙ የነበሩና በአፋር ክልል ቆመው የሚገኙ የጭነት መኪኖች እንዲለቀቁ የክልሉ መንግስት መጠየቁ ነው የተሰማው። የሸቀት ጭነት ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስት አስታውቆ የፌደራል መንግስት መፍትሄ እንዲሰጠው ጠይቋል። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠናዊ ትስስር ሚኒስትር ለዶክተር ካሳውን ጎፌ በጻፈው ደብዳቤ ወደ ትግራይ ክልል ጭነት ይዘው የሚጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ጠይቋል። የክልሉ ቴሌቪዥን ጣቢያ በበኩሉ ሁሉም የጭነት መኪኖች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው ቢሆንም እንዳይጓዙ የተደረገበት ምክንያት እንዳልተገለጸላቸው አስታውቋል። በጭነት መኪኖቹ ክልከላ ዙሪያ ከፌዴራል መንግስቱም ይሆን ከአፋር ክልል በኩል የተባለ ነገር አለመኖሩን አመላክቷል። በአፋር ክልል ወደ ትግራይ በሚወስደው መንገድ ብቻ ሳይሆን በአማራ ክልል በወልዲያ በኩል ወደ መቀለ የሚወስደው መንገድ ላይ የጭነት መኪኖች እንዳያልፉ መከልከላቸውን ቢቢሲ ምንጮቹን ዋቢ በማድረግ ዘግቧል። ሲፒጄ ለተባበሩ መንግስታት ድርጅት ጥሪ ማቅረቡ ተሰምቷል። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያውገዝ ሲፒጄና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ማቅረባቸውን ሰምተናል። በሀገሪቱ ላይ እየተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥልም ጨምረው ጠይቀዋል። ዓለም አቀፉ የጋዜጠኞች መብት ተሟጋችን ወይም ሲፒጄን ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩ መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብት ጥሰቶችን እንዲያወግዙ ጥሪ አቀረቡ። በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥልም ጠይቀዋል። ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ፣ ፍታዊ የፍርድ ሂደት መብትን መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራን የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባ የኮሚቴውን የስራ ጊዜ እንዲያራዝምም ጠይቀዋል። ሲፒጄ በጎርጎሮሳውያን ታህሳስ 1፣ 2024 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሠረት ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏ እየተጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክቷል። ከነዚህ ውስጥ 13ቱ ከጎርጎሮሳውያን 2000 ወይም ከ2001 ጀምሮ በእስር ላይ እንደሚገኙ ተነግሯል። በፈረንጆቹ 224 የኤርትራ የሰብአዊ መብት ሁኔታን የሚያየውን ኮሚቴ እንዲመሩ የተሰየሙት መሐመድ አብዱል ሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ እስርና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረዥም ጊዜ የታሰሩ ጋዜጠኞች መሆናቸውን አስታውቀዋል በማለት የዘገበው አዲስ ስታንዳርድ ነው። ኤርትራ ወደ ሰጣ ገባው እየገባች ሲሆን ይህንን ያስባለን የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ወይም የቀድሞው በትግርኛ ያሰራጨውን ጽሑፍ ተመልክተን ነው። ጽሑፉ ወደ አማርኛ ተተርጉሟል። እነሆ ትርጉሙን። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም። እስካሁን ኢትዮጵያ የምትመራው ከአጼ ምኒልክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት ሲደፈርና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል። በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለው በማመን የትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግሥታቸው ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም። የብልጽግና መንግሥት በዋና ከተማው ወይም በአዲስ አበባ ብቻ ተወስኖ በህገ መንግሥቱ ስም እየዘፈነ ያሉትን ችግሮች ችላ ማለትን የመረጠ ይመስላል። እንደውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲህ ያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያ እስከ የኢትዮጵያ ድንበር ድረስ አሳሳቢ ነው በአራት መንግስታት ማለትም በሚኒሊክ ይሊክ በኃይለ ስላሴ በደርግና በኢህአዲግ ሉዓላዊነቷንና አንድነቷን ያስጠበቀችው የኢትዮጵያ ጂኦፖለቲካዊ ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋል ይላል የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው ገልጿል መንግስት ሰሞኑን ኤርትራ እያራመደች ያለውን ተከታታይ ዘለፋን በተመለከተ ምላሽ ከመስጠት መቆጠቡን በውጭ ጉዳይ ሚኒስቴር ሳምንታዊ ሪፖርት ለመመልከት ችለናል። ኤርትራን በሚመለከት ሌላኛው መረጃ የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬም የቀጠለ ተከታታይ ውይይቶች እየተካሄዱ መሆኑ ተሰምቷል። የኤርትራ ማስታወቂያ ሚኒስቴር ባጋረው መረጃ መሠረት የኤርትራ መከላከያ ሰራዊት የምዕራብ እዝ አዛዥ ጀነራል እዮ ፍሳሄ ወይም ሃሊባይ በባሬንቱ ንዑስ ዞን ሰሚናር አካሂደዋል። በሰሚናሩ ላይ አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤቶች ኃላፊዎች፣ የፒኤፍ ዲጄ ባለሥልጣናትና የብሔራዊ ማኅበራት ተወካዮችም ተገኝተዋል። ጀኔራል እዮብ የኤርትራ ሕዝብ በሻቢያ መሪነት ድል በመቀዳጀት ነፃነቱን እና ሀገራዊ ሉዓላዊነቱን በማረጋገጥ ውስብስብና አድካሚ ደረጃዎች ውስጥ እያለፈ የውስጥና የውጭ ጥላትነት መክሸፉን ገልጿል። አገራዊ ልማትና ደህንነት ሊረጋገጥ የሚችለው በእነዚህ የተከበሩ እሴቶች ብቻ መሆኑን ጠቁመው ለትውልድ ለማስተላለፍ የሚመለከተው አካል ጠንካራ እርብርብ እንዲያደርግ ጠይቀዋል ነው የሚለው የኤርትራ ማስታወቂያ ሚኒስቴር ያጋራው መረጃ። አይኤምኤፍ ለኢትዮጵያ ሊሰጥ ካቀደው ብድር ውስጥ 260 ሚሊዮን ዶላር ሊለቅ መሆኑ ተሰምቷል። ኢትዮጵያና የዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት መድረሳቸውን ነው ኢትዮጵያን ኢንሳይደር የዘገበው። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 34 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላሩን ይለቀቅለታል። የአይኤምኤፍ ቦርድ ግምገማን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎቹ ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ዛሬ አርብ ግንቦት 22 ቀን 2017 ዓ ም ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረውን የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒረስ ናቸው በማለት ኢትዮጵያን ኢንሳይደር ዘግቧል። አብራችሁን ስለነበራችሁ ልባዊ ምስጋና ይድረሳችሁ። የቻናላችንን ቤተሰቦች ለማብዛት እንዲሆነን ሊንካችንን ለወዳጅ ጓደኛ ዘመድ እንዲያጋሩልን እየጠየቅን ለሚደረግልን ሁሉ ልባዊ ምስጋናችንን ማቅረብ እንወዳለን። ሰላም ለሀገራችን፣ ሰላም ለምድራችን።